መከላከያ ሰራዊቱ ክልሉን አስረክቦ ወደ ቀድሞ ካምፑ እንደሚገባ ተነገረ። ክልሉን የክልሉ የጸጥታ ኃይል ይረከባል በማለትም የመከላከያ አመራሮች ተናግረዋል። ፊልድ ማርሻል ብርሃኑ ጁላ በፓርላማ ባደረጉት ንግግር ይህንን ያረጋገጡ ሲሆን በአማራና በኦሮሚያ ክልል ያለው የመከላከያ ተልዕኮ እያበቃ ነው ሲሉ ተደምጠዋል። በዝርዝር እንመለከተዋለን። የአገዛዙ የጦር ኃይሎች ጠቅላይ ኢታ ማጆር ሹም ፊልድ ማርሻል ብርሃኑ ጁላ በየብስም ሆነ በባህር የሚቃጡ ትንኮሳዎችን የሚመክት ሰራዊት ገንብተናል አሉ። ላለፉት ሰባት ዓመታት ከራሳቸው ሀገር ታጣቂዎች ጋር ያልተቋረጠ ጦርነት እየመሩ የሚገኙት ፊልድ ማርሻሉ ከየትኛውም አቅጣጫ የሚመጡ ትንኮሳዎችን ለመመከት ተዘጋጅተናል ሲሉ ተደምጠዋል። በዝርዝር እንመለከተዋለን። ሚኒስትሮችን ስጋት ውስጥ የከተተው የአብይ ንግግር እያነጋገረ ነው። ከሰሞኑ ጠቅላይ ሚኒስትር አብይ አህመድ አራት ኪሎ በሚገኘው ጽህፈት ቤታቸው ከንግዱ ማህበረሰብ ተወካዮች ጋር ባደረጉት ውይይት ላይ ያነሱት ሀሳብና የሰጡት አስተያየት ከፍተኛ የመንግስት ባለስልጣናትን በተለይ ደግሞ ሚኒስትሮችንና ሚኒስትር ደኤታዎችን ስጋት ውስጥ ከቷል። አብይ በዚህ ንግግራቸው ከስልጣን የሚነሱ ባለስልጣናት እንደሚኖሩ ፍንጭ የሰጡበትን ንግግር አሰምተዋል። ከጥቂት ወራት በፊት ሚኒስትሮችንና ሚኒስትር ዴኤታዎችን ከስልጣን ያነሱት አብይ አሁን ደግሞ በጥቆማ ሊባረሩ የሚችሉ ባለስልጣናት እንዳሉ ተናግረዋል። አብይ በዚሁ ንግግራቸው ጥቆማ አምጡልኝ፣ አንድ ሳምንት አላቆይም፣ ባለስልጣናትን አነሳለሁ ሲሉ ለባለሀብቶች ጥሪ አድርገዋል። ጉዳዩን የተመለከተ ዝርዝር አለን፣ ወደ እናንተ የሚደርስ ይሆናል። ሰላም ጤና ይስጥልን። በመለው የዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን፣ እስከ መጨረሻው ተከታተሉን። መከላከያ ሰራዊቱ ክልሉን አስረክቦ ወደ ቀድሞ ካምፑ እንደሚገባ ተነገረ። ክልሉን የክልሉ የጸጥታ ኃይል እንደሚረከብ የመከላከያ አመራሮች ተናግረዋል። መከላከያ ሰራዊት የክልሉ ጸጥታ ኃይል ጋር በመቀናጀት በድሮንና በሌሎች ከባባድ የጦር መሳሪያዎች ታግዞ ክልሉን መቆጣጠርና የፋኖ እንቅስቃሴን መግታት ያልቻለውን እኛ ብቻችን በምን አቅማችን እንችለዋለን? በማለት የአማራ ክልል ጸጥታ መዋቅር ከፍተኛ አመራሮች መጠየቃቸውም ተሰምቷል። በቃን ሽንፈትና ሞት ሰልችቶናል እያለ ባለው መከላከያ ሰራዊትና እባካችሁ፣ ጥላችሁኝ አትውጡ እያለ በሚገኘው የብአዴን አመራር መካከል ውጥረቱ አይሏል። ይህ በእንዲህ እንዳለ ፊልድ ማርሻል ብርሃኑ ጁላ በፓርላማው ንግግር አድርገዋል። ቀይ ባህር ዝር እንዳትሉ አሉን ሲሉም ተሰምተዋል። አሁን በአማራና ኦሮሚያ ክልሎች ያለን ተልእኮ እየተጠናቀቀ ነው ሲሉም ተደምጠዋል። ጠቅላይ ኢታማዦር ሹሞ ከሰሞኑ ድሃ ሆነን አንቀጥልም፣ ለወደብ መስዋእትነት ተዘጋጅተናል ሲሉ ባለቀይ ቦኔት የተባሉ ወታደሮችን ሲያስመርቁ ተናግረው ነበር። ዛሬም በፓርላማው ቀርበው ያደረጉት ንግግር በአመዛኙ ከዚህ የቀይ ባህር ጉዳይ ጋር የተገናኘ ሲሆን፣ የፓርላማ አባላት ካነሷቸው ጥያቄዎች ውስጥ ደግሞ ኤርትራ ልትረብሸን እየተንቀሳቀሰች ነው የሚለው ይገኝበታል። ፊልድ ማርሻል ብርሃኑ ጁላ ንግግራቸውን የጀመሩት ደግሞ የአፍሪካ ቀንድ ቀጠናን በማራከስ ነው። ይህ ቀጠና የተረበሸ መጥፎ ቀጠና ነው ሲሉ በመናገር ጠቅላይ ኢታማዦር ሹሙ አስከትለው ያነሱት ስለ ቀይ ባህር ሲሆን፣ እንዳንጠጋ የሚፈልጉ ሀገራት ብዙ ናቸው፣ ማኅበር ፈጥረው ይመጡብናል፣ ዝር እንዳትሉ የሚሉ ጠላቶቻችን በዙሪያችን አሉ ሲሉም ተሰምተዋል። ይህ በዙሪያችን ያሉ ከቅርብም ከሩቅም የሚሰባሰቡት ጠላቶቻችን ወደ ባህር በር እንዳንጠጋ ከበው ይዘውናል የሚለው የፓርላማ ንግግራቸው ከጥቂት ወራት በፊት ፊልድ ማርሻሉ ካቀረቡት ማብራሪያ ጋር የሚቃረንም ሆኗል። እኛን የከበበን ወዳጅ እንጂ ጠላት አይደለም፣ ወዘተ በሚል ተናግረው ነበርና፣ እንዲህ ከወራት በፊት የተናገሩት ፊልድ ማርሻሉ አሁን ጠላቶቻችን ኢትዮጵያ በዙሪያዋ ባለው የባህር በር መዳረሻ ዝር እንዳትል ጥረት እያደረጉ ነው ይላሉ። ሌላኛው ጠቅላይ ኤታማዦር ሹሙ ያነሱት ጉዳይ የሰራዊቱ በየክልሎች እርስ በርስ ጦርነቱ ተሳትፎውን የተመለከተው ጉዳይ ነው። በኦሮሚያ ክልል ወደ ስድስት ዓመት በአማራ ክልል ደግሞ ወደ ሁለት ዓመት ለሚሆን ጊዜ የመከላከያ ሰራዊቱ አብዛኞቹ እዞዎች ስምሪት ወስደው ከገዛ ዜጎቻቸው ጋር እንዲዋጉ ተደርገዋል። ፊልድ ማርሻሉ በፓርላማው ንግግራቸውም በክልሎቹ ውስጥ የሚኖረን ቆይታ በቅርቡ የሚጠናቀቅ ነው ብለዋል። ክልሎቹ እራሳቸውን በጸጥታ እንዲችሉ እያደረግናቸው ነው የሚለውን አንስተው፣ ጠላት ሲሉ የገለጿቸውን የአማራና ኦሮሚያ ክልል ወጣቶችንም አዳክመናል በማለት ተናግረዋል። በቅርቡ የደቡብ እዝ ምክትል አዛዥ እስከ ሰኔ 30 በሁለቱ ክልሎች ያለው ሰራዊት ወደ ካምፑ ይገባል፣ ለሌላ ግዳጅም ይዘጋጃል ሲሉ ተናግረው እንደነበር የሚታወስ ነው። ከ ከሶስት ሳምንትም ብዛም ያልበለጠ ጊዜ በቀረው በዚህ ቀነ ገደብ ውስጥም በሁለቱ ክልሎች ሰራዊቱ አሁንም በተለያዩ አካባቢዎች ውጊያ ማድረጉን ግን አላቆመም። በሌላ መረጃ ኤርትራ የተሻገረው የትግራይ የልዑካን ቡድን እያነጋገረ ነው። ባለፈው ግንቦት አጋማሽ ላይ ከተካሄደው የኤርትራ 34ኛ ዓመት የነጻነት በዓል ጋር በተያያዘ ከትግራይ ተሻግሮ በዚሁ በዓል ላይ የተገኘ የልዑካን ቡድን መኖሩን የሚያመለክት መረጃ ወጥቷል። ልዑካን ቡድኑን አዋቅሮ ማን ወደ ኤርትራ እንደላከው ግን የታወቀ ነገር የለም። የህዝብ ለህዝብ ግንኙነት በሚል በድንበር አካባቢ የነበሩ የትግራይ ተወላጆች ወደ ኤርትራ ተጉዘው የኤርትራ የነጻነት በዓልን እንዲታደሙ የተደረገ መሆኑ የታወቀ ሲሆን በትግራይ የበዓሉ ተሳታፊዎች በኩል አንድ ህዝብ ነን፣ የጋራ ታሪክ አለን፣ ጠላቶች ለያይተውናል የሚል መልእክትም የተላለፈ መሆኑ ታውቋል። ፕሮግራሙ የተካሄደው አንበሰተ ገለባ በተባለ የኤርትራ አካባቢ ነው። የኢትዮጵያና የኤርትራ መንግስታት በሻከረ ግንኙነት ውስጥ ሲሆኑ ከኢትዮጵያ መንግስት እውቅና ውጪ በትግራይ የተለያዩ ኃይሎች ከኤርትራ ጋር የሚደረጉ ግንኙነቶች አሉ በሚል የሚነሱ ጥያቄዎች አሉ። በትግራይ በሌትናንት ጀነራል ታደሰ ወረደ ከሚመራው ጊዜያዊ አስተዳደር በተጨማሪ ህወሓት እንደዚሁም የትግራይ ሰራዊት ተብሎ የሚጠራው የቀድሞ ተዋጊ ኃይል ስብስብም በየራሳቸው የሚንቀሳቀሱ መሆኑን በዚህ ረገድ ግንኙነቶች እየተደረጉ እንዳሉም መረጃዎች እየወጡ ነው። ጀነራል ታደሰ ወረደ አዲስ አበባ ላይ ካቶ ጌታቸው ረዳ የጊዜያዊ አስተዳደሩን የፕሬዝደንትነት ስልጣን ሲረከቡ ጠቅላይ ሚኒስትር አብይ አህመድ ሌሎች ባለስልጣናትና ዲፕሎማቶች በተገኙበት የትግራይ አካታች ጊዜያዊ አስተዳደር የተልእኮ አፈጻጸም የቃል ኪዳን ሰነድ የሚል ዶክመንት እንዲፈርሙ ተደርገዋል። ይህ ሰነድ በአንድ ዓመት የሥልጣን ቆይታቸው ፕሬዝደንቱ ሊፈጽሟቸው የሚገቡ በሚል የተዘረዘሩ ስምንት ነጥቦች ያሉት ሲሆኑ ከነጥቦቹ ውስጥ በአምስተኛው ተራ ቁጥር ላይ ከሕገ መንግሥታዊና ከህጋዊ ሥርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ የሚለው ይገኝበታል። ጀኔራል ታደሰ ኃላፊነቱን ተረክበው የተወሰኑ ወራትን ከቀጠሉ በኋላ አስተዳደራቸው መሰል ኢመደበኛ የሆነ ከሌሎች የውጭ ኃይሎች ጋር የሚደረጉ የግንኙነት እንቅስቃሴዎች አግባብነት የላቸውም በሚል አንድ ጊዜ መግለጫ ያወጣበት ሁኔታ ታይቷል። ተፈጠረ የሚባለውን ግንኙነት በተመለከተ አንዳንዶች በድንበር አካባቢ ያሉ ህዝቦች የሚያደርጉት የተለመደ አይነት ግንኙነት ነው፣ ሌላ ምንም አዲስ ነገር የለውም ሲሉ ይሰማሉ። ሌሎች ደግሞ ከህዝብ ለህዝብ ግንኙነት በፊት ቅድሚያ ሁለቱ ሀገራት ጤናማ ግንኙነት ያስፈልጋቸዋል፣ አሁን አለ የሚባለው የህዝብ ለህዝብ ግንኙነት በፖለቲከኞች የተጠለፈና በቀጣይም አደጋ ሊያስከትል የሚችል ነው በማለት የመከራከሪያ ሀሳባቸውን እያቀረቡና ስጋታቸውንም እየገለጹ ይገኛሉ። ከተወሰኑ ጊዜያት ወዲህ በተለያዩ መገናኛ ብዙሃን ቃለምልልሶችን የሚሰጡ አንዳንድ የትግራይ ፖለቲከኞች ከኤርትራ ጋር ግንኙነት ለመፍጠር የማንም ቡራኬና ፈቃድ አያስፈልገንም ሲሉም የተሰሙበት ሁኔታ አለ። በተፈጠረው አዲስ ግንኙነትም ከመሀል ሀገር ወደ ትግራይ የሚገቡ ሸቀጦች ድንበር ተሻግረው ወደ ኤርትራ እየሄዱ ነው በሚል ውዝግቦች ተነስተውም ነበር። በትግራይ የሚወጣው የወርቅ ማዕድን በኮንትሮባንድ ወደ ኤርትራ እየተሻገረ ነው የሚሉ መረጃዎች እየወጡ ሲሆን የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ፈጽሞ የተሳሳተ መረጃ ነው በማለት በዚህ ዙሪያ አስተያየት ሰጥተዋል ያላቸውን ጀነራል ጻድቃን ገብረ ትንሣይን በትዊተር ገጻቸው መወረፋቸው የሚታወስ ነው። የ1990ዎቹን የኢትዮ ኤርትራ ጦርነት ተከትሎ የሁለቱ ሀገራት ድንበር ከሁለት አስርት ዓመታት በላይ ተዘግቶ የቆየ ሲሆን ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ በሁለቱ ሀገራት መካከል ሰላም በመፈጠሩ ለጥቂት ጊዜያት ያህል ድንበሩ ተከፍቶ ነበር። ሆኖም በመሃል በህወሓትና በፌዴራሉ መንግስት መካከል ውጥረቶች በመፈጠራቸውና ከዚያም ጦርነት በመፈንዳቱ ድንበሩ መልሶ የተዘጋበት ሁኔታ ታይቷል። የፕሪቶሪያውን የፌዴራል መንግስትና የህወሓትን ስምምነት ተከትሎ በኢትዮጵያና ኤርትራ መንግስታት መካከል የግንኙነት መሻከሮች ሲፈጠሩ በተመሳሳይ መልኩ ደግሞ በሌላ አቅጣጫም በህወሓትና በፌዴራሉ መንግስት መካከልም የፖለቲካ አለመግባባቶች ተፈጥረዋል። በዚህም የትግራይ ወታደራዊና የፖለቲካ አመራሮች ከኤርትራ ጋር ሚስጥራዊ ግንኙነት እያደረጉ ነው በማለት ለመጀመሪያ ጊዜ መረጃውን ይፋ ያደረገው አፍሪካን ኢንቴልጀንስ ነው። ተፈጠረ የተባለውን ግንኙነት በተመለከተ የኤርትራ መንግስት እንደዚሁም ህወሓት በየፊናቸው እየደጋገሙ አስተባብለዋል። አንድ ጊዜ ትግራይ ሀገር መሆን አለባት ሌላ ጊዜ ደግሞ ከኤርትራ ጋር አንድ መሆን አለብን የሚሉ አንዳንድ የትግራይ ፖለቲከኞችና አክቲቪስቶች በማናቸው መልኩ የትግራይና ኤርትራ ግንኙነት መቀጠል አለበት በሚል በሰፊው የሚዲያ ቅስቀሳዎች ላይ ይገኛሉ። በሌላ መረጃ ከፋኖ ጋር ሰላም እንፈልጋለን ማለት ነውር አይደለም ሲሉ የህወሓቱ ሊቀመንበር ደብረ ጽዮን ገብረ ሚካኤል ገለጹም። ኤርትራን ጨምሮ ከጎረቤቶቻችን ጋር ሰላም ለማውረድ መፈለግ እንደ ተንኮል ሊቆጠር አይገባም ሲሉም ተናግረዋል። የህወሓቱ ሊቀመንበር ደብረ ጽዮን ገብረ ሚካኤል ከወይን ጋዜጣ ጋር በነበራቸው ቆይታ የድርጅታቸው ዋነኛ ፍላጎት የፕሪቶሪያው ስምምነት እንዲቀጥል ተፈጻሚ እንዲሆንና ዘላቂ ሰላምም እንዲረጋገጥ ስለመሆኑ አብራርተዋል። በሁለት ዓመቱ ጦርነት የተሳተፉ የተለያዩ ሀገራት ናቸው። ነገር ግን ከኛ ጋር በቀጥታ የሚያገናኛቸው ነገር አልነበረም። ለምን ቢባል ከፌዴራል መንግስቱ ጋር ሆነው ነው የመጡት ሲሉም አንስተዋል። በአማራ ክልል ያሉ ኃይሎችም ቢሆን ከኢትዮጵያ መንግስት ጋር ሆነው ነው የመጡት የሚለውንም አክለዋል። ከፋኖ ጋር ሰላም እንፍጠር ካልን ከኤርትራ ጋርም ሰላም መፈለጋችን እንደ ነውር ሊቆጠር አይገባም፣ ያሉት ሊቀመንበሩ አሁን የህዝባችን ፍላጎት በዛ ጦርነት ከደረሰው ጉዳት ማገገም ነው ሲሉ አንስተው ከዚህ ጋር የተያያዘ ሌላ ተንኮል ካልታሰበ በቀር ከአጎራባች አካባቢዎችና ሀገራት ጋር ሰላምን እንፍጠር ማለታችን ስጋት ሊሆንም ነውር ሊሆንም አይገባም ሲሉ ተሰምተዋል። አሁን ኤርትራና ኢትዮጵያ የየራሳቸው መንግሥት ያላቸው እንደ መሆናቸው በመካከላቸው ያለው ጉዳይ በህወሓት የሚወሰን አይደለም ብለዋል። እኛ ከመጀመሪያውም ሰላም የምንፈልገው ከየትኛውም አካል ጋር ነው ብለናል። ይህንን እያልን ያለነው አሁንም ዜጎቻችን ወደ ቀያቸው ሳይመለሱ ክብራቸውም ተነክቶ ጭምር ነው ነገር ግን በዚህ ሁነት ውስጥም ሆነን ጦርነት ፈጽሞ አያስፈልግም ነው ፍላጎታችን ይላሉ ህወሓት በምርጫ ቦርድ ተሰርዟል በሚል በቅርቡ መገለጹን ተከትሎ ከፕሪቶሪያው ስምምነት ተለይቶ የሚታይ አይደለም ሲሉ አስረድተዋል ለጋዜጣውም ድርጅታችን የተሰረዘው ባለፈው ግንቦት አምስት አይደለም በጥር 2013 ሶስት ዓመተ እንጂ ህጋዊነቱን የተነጠቀው በዛው በጦርነቱ ወቅት ነው ሲሉም አስታውሰዋል። እናም ምርጫ ቦርድ በሰጠን ፈቃድ የተፈረመ ስምምነት የሚሆን የተቋቋመ ጊዜያዊ አስተዳደር እንደሌለ መታወቅ ይገባዋል ብለዋል። ትልቅ ችግር የሚፈጠረው ግን በምርጫ ቦርድ ስለተሰረዛችሁ በፕሪቶሪያው ስምምነትም አናውቃችሁም ካሉን ነው ሲሉ ነው የገለጹት። ያ ችግር ደግሞ ከእኛ ጋር ብቻ ሳይሆን ከትግራይ ህዝብ ጋር ጭምር ይሆናል ብለዋል። አሁን ባለው ነባራዊ ሁኔታ ግን ስምምነቱ እንዲፈጸም፣ ዘላቂ ሰላምም እንዲመጣ ከጊዜያዊ አስተዳደሩ ጋር በትብብር እየሰራን ነው። ከፌዴራሉ መንግስት ጋር በንግግር የሚፈቱ ጉዳዮችን በዛው መንገድ መስራት እንሻለን ሲሉ አስቀምጠዋል። በሌላ መረጃ ሚኒስትሮችን ስጋት ውስጥ የከተተው የአብይ ንግግር ብዙዎችን አስደንግጧል። ከሰሞኑ ጠቅላይ ሚኒስትር አብይ አራት ኪሎ በሚገኘው ጽሕፈት ቤታቸው ከንግዱ ማህበረሰብ ተወካዮች ጋር ባደረጉት ውይይት ላይ ያነሱት ሀሳብና የሰጡት አስተያየት ከፍተኛ የመንግስት ባለስልጣናትን በተለይ ደግሞ ሚኒስትሮችን እና ሚኒስትር ዴኤታዎችን ስጋት ውስጥ የከተተ ሆኗል። አብይ በዚህ ሰሞነኛ ንግግራቸው ከስልጣን የሚነሱ ባለስልጣናት እንደሚኖሩ ፍንጭ የሰጡበት ንግግርን አሰምተዋል። ጠቅላይ ሚኒስትር አብይ አህመድ 50 በመቶ ሌብነት ከእናንተ ጋር ነው ሲሉ ባለሀብቶችን የወቀሱ ሲሆን በዚህ ስብሰባ ስለ ሰላም በሰጡት ማብራሪያም ባለሀብቶች ጫካ ያሉትን ታጣቂዎች በገንዘብ መደገፍ ወይም ማበረታታት እንዲያቆሙ አሳስበዋል። ጠቅላይ ሚኒስትር አብይ በሌብነት ላይ ባለሀብቶች ያላቸው ድርሻ 50 በመቶ መሆኑን ተናግረዋል። በዚህም ስብሰባ ላይ ጠቅላዩ 50 በመቶ ሌብነት እናንተ ጋር ነው ያለው ይህም በትንሹ ነው ሲሉ ባለሀብቶች ላይ ወቀሳቸውን ሰንዝረዋል። ጠቅላይ ሚኒስትር አብይ አህመድ ገና ሌብነትን ያልተለማመዱ ወጣቶች ሳይቀር ሌብነትን የምታለማምዱ እናንተ ናችሁ ሲሉ በስብሰባ ማዕከሉ የተገኙትን የንግድ ማህበረሰብ ተወካዮችን ተችተዋል። ይህ ትችት ብቻ ሳይሆን ስድብም ማለት ይቻላል። በርካታ ባለሀብቶችንም በኃይለ ቃል በመናገር ሲሳደቡ ተደምጠዋል። ጠቅላዩ ይህንን መካድ አይቻልም ሲሉም አጽንዖት የሰጡት ሲሆን ባለሀብቶች ሙስናን ለማጋለጥ ተባባሪ እንዲሆኑ ባስተላለፉት መልእክታቸው ደውላችሁ ንገሩኝ፣ ተጨባጭ መረጃ ካላችሁ አንድ ሚኒስትር ሳምንት አላቆየውም፣ ደውላችሁ ንገሩኝ ሲሉ ተደምጠዋል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት የያዝናቸው ወደ አዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ የተመኘን